እዚህ የተሰበሰበን የሆነ ቦታ ተቀጣጥረናል። እዛ የቀጠሮ ቦታ ላይ ትልቅ ድግስ አለ። ትልቅ ድግስ፣ እዛ ድግስ ላይ ለዘላለም የምንደሰትበት ለዘላለም አምላካችንን የምናመልክበት የማንጨነቅበት፣ የማንጠበብበት፣ የማናዝንበት መጥፎ መጥፎ ነገሮች ጠቅላላ እስከ መጨረሻው ከህይወታችን የሚወገዱበት ትልቅ የድግስ ስፍራ አለ። እሱ ደግሞ ጀነት ይባላል። እዛ አምላካችን አላ ወደ ጀነት መምጣት ትፈልጋላችሁ ያለን፣ እዚህ ድግስ ላይ መታደም ትፈልጋላችሁ ያለን፣ አሁ አሁኑ መልሱ። ስለዚህ እሱ ምን አለን? አንድ መንገድ አለ ወደዛ ጀነት የሚወስድ እሱም ደግሞ ላኢላሃ ኢለላህ የሚባል ቀጥተኛ መንገድ አለ። እሱም መንገድ ቀጥ ብላችሁ አንበሳ ቢሆን እባብ ቢያጋጥማችሁ ከዚህ መንገድ ሊያደናቅፋችሁ የሚሞክር ማንም ነገር ቢገጠም ቢገጥማችሁ በዚህ መንገድ ላይ ጸንታችሁ እስከዛች እስከ ድግሷ ቦታ ድረስ ጸንታችሁ ሂዱ፣ ጸንታችሁ ሂዱ። ስለዚህ ጽናት በጣም ትልቁ ነገር ነው። ጽናት ማለት ነው እዚህ ቀጥተኛው መንገድ ላይ መጽናት ትልቁ ነገር ነው። ስለዚህ እኛ ለምን እንሰበሰባለን? እኔ መሐመድ ወንድሜን ቢላልን፣ አዲስን፣ ዛህራን፣ ሀሰኖን፣ ኡስታዝን፣ ዊልዳንን ሁላችሁንም እዛ ኮ እየሄድን ነው። አይዟችሁ፣ በርቱ፣ ጎብዙ፣ እንደርሳለን እያልኩ ወንድም እህቶችን እንዲጸኑ እኔ ብርታት ሆናችኋለሁ፣ እነሱም ለእኔ ብርታት ይሆኑኛል። ሁል ጊዜ እንቅልፋችንን ከተኛን ከጨረስን በኋላ ስራችንን ከሰራን ከጨረስን በኋላ ይሄ ወጣጣችንን ከጨረስን በኋላ ወደ ቀጠሮ ቦታ እየሄዳችሁ ወይ በመንገዱ ላይ ናችሁ አረማመዳችሁ እዚህ እንደዛው ነው ወይ ብለን እንተዋወሳለን። ይሻላ እንደ አላህ ፍቃድ። ሁላችንም እንዲህ እንደተሰበሰብነው አላህ በጀነት ይሰብስበን፣ ሁላችንንም ማለት ነው። ሁላችንንም ጽናት ይስጥ፣ ሁላችንንም ማለት ነው። እና ምንድን ነው በመስለም ውስጥ ማንም ሰው የሌለበት አንድ ሀሳብ አለ። እኔ በመስለሜ እስልምናን አልሞላውም ወይ ከቁጥር አልጨመርኩትም? እስልምና የቁጥር ችግር የለበትም። ማንም ሰው ደግሞ ቢከፍርም ከእስልምና ቢወጣ እስልምናን አያጎልም። እስልምና የቁጥር ችግር የለበትም። የሰለምነው ለራሳችን ነው ሙስሊምም ካዱን ከከፈርን ደግሞ ለራሳችን ነው። ስለዚህ አላህ ሁላችንንም ጽናቱን ይስጠን። አይቲንክ ጉድ ሄዲያ ትንሽ ፊላርግ ያሉ ብዬ አስባለሁ። ሀሳብ ያላችሁ ሰዎች ቀጥሉ ና ይሻላል። ባንቆይ ደስ ይለኛል። በቃ ሀሳባችንን አውርተን ሌላ ቀን በሰፊው እንመለሳለን። ይሻላል ጃዬ ባይ ዘ ወይ ሲያውራ ውስጤ ስክት ነው የሚለው የእሱ ንግግር ይገባል። ቀጥታ ሀሳቤን ያገኘዋል። ለምን እንደሆነ አላውቅም። በቃ እኔ የማስበውን አንዳንዴ መናገር እኮ ቃላቶችም እንደ ከባድ ነው እና በደንብ አድርጎ ነው የሚገልጸው ሲገልጸው። እና አሁን እንግዲህ ያለውን ደቂቃ ለመጠቀም መጀመሪያ ኤጅ ያሲን ያሲን ጋር እናውራ ነበረ የሆነ ታይም ላይና አስቸግረው ነበር። ያሲን አለ፣ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድም ሙሐመድ መሐመድ እንዴት ነህ? እንኳን ደስ ያለ እንኳን አብሮ ደስ ያለ። ሀሳብ ያው የምትለው ካለ ቅድሚያ ለአንተ እድል ልስጥ ስላላገኘሁህም

አልሐምዱሊላ በጣም ትልቅ ጸጋ ነው ማለት አንደኛ፣ የዚህ ትውልድ አባል መሆን በዚህ ዘመን መገኘትና ይህንን ነገር ዊትነስ ማድረግ። ሰዎች ይለወጣሉ፣ ሰዎች የሰዎች ልብ ይገለበጣል፣ ከአንድ ነገር ወደ አንድ ነገር ማለት ነው። ይህን በአንተም በሌሎች በብዙ ሰዎች ምስክሮች ሆነናል፣ አይተናል፣ ሰምተናል እና ለአላህ በመጀመሪያ ደረጃ ለአላህ ምስጋና ይገባው። ከዛ በኋላ ለአንተ ለፍተሃል። እዚህ ቦታ ላይ ለመገኘት እዚህ ይህን ነገር ለመያዝ ይህን ለመጨበጥ ብዙ ጥረሃል፣ ግረሃል። የልፋትህ ውጤት ነህ። የውጣውረድህ ውጤት ነህ። የመውደቅህ የመነሳትህ ውጤት ነህ። ገብቶካል። ይህንን መንገድ ስታልፍ በብዙ መሰናክሎች አልፈሃል። እነዚህን ሁሉ መሰናክሎች አልፈህ እድሜህ ረዝሞ እድሜህ ቀጥሎ የሀቅ መንገድ ለመያዝህ ምስጋና ይገበው። ኪድ መስጊድ መግባት እሱን ቶ ስጁድ ስትወርድ ያለው ስሜት ስጁድ በመውረድ ውስጥ ለአለማቱ ጌታ ለዛ ለአንድ አምላክ ኢንፍሮንት ማለት ነው፣ ላይ ቀጥታ ፊት ለፊት እኔ ለአንተ ሰግድልሃለሁ እኔ ለአንተ አጎበድዳለሁ እኔ በአንተ ላይ እመጀናለሁ እኔ አንተን ብቻ ነው የምገዛክ፣ ሌላ ማንንም አልገዛም። እኔ አንተን ብቻ ነው የሚይዘው፣ አንተ ላይ ብቻ ነው የምመካው ብለክ ይሄንን መርጠቅ ይሄንን ፈቅደ ልክ ስትደፋ ወላሂ፣ ክርስቲያን እኮ እያለን እንሰግድ ነበር። እኔ እሰግድ ነበረ፣ የስቅለት አካባቢ ህማማት ከገባ በኋላ ለሳምንታት ይሰገዳልና፣ ትዝ ይለኛል። ትምህርት ተማሪ እያለን ምሳ ሰዓት ለሄደን ምናምን እንሰግዳለን። ስግደቱ እንዴት ነው ሲባል፣ ቁጥር ነው ጨዋታው። እኔ ትዝ የሚለኝ ለእኔ ማለት ነው ያችን ቁጥር ቆጥረን እንሰግዳለን። ግን በትክክለኛ መንገድ እኔ ወላሂ ለመጀመሪያ ጊዜ ሰገድ ቁጥር ስለምናለይ ስግደት ምን እንደሆነ ገብቶ፣ ለዚህ ለአለማቱ ጌታ በቃ ጉንበስ ብለህ ሰግደህለት ስትነሳ ያለው ስሜት ማለት ነው። እዛ ራሱ ጃማው መካከል ራሱ መገኘቱ ራሱ ሌላ ሌላ ስሜት ነው። እኔ ራሱ እንትን የለኝም እና ሰላት ሰላት መስገድ ሌላ ነገር ነው። እኔ እንዴት ልበልማ፣ በጣም ጉበዝ አይደለውም። ሰላት ላይ ግን የሆነ ችግር ሲያጋጥመኝ ምናምን በቃ የትም አልሄድም ማለት ነው ልክ በቃ ሰላቴን ልክ ስሰግድ በሰገድኩበት በሆኑ ቅጽበቶች በቃ ነገሮቹ ተስተካክሎ ያቸዋል። በቃ ኢቨን ራሱ ሰላት ሰግደህ ስትነሳ እዛ መስገጃው ላይ የሆነ ነገርን አራግፈህ ስትወርድ ይሰማል። በቃ እርግፍ ብለህ በቃ ንጽት ብለህ ስትነሳ ይታያል ማለት ነው። እና እሱ ሌላ ነው። ያው ከዚህ በፊት እንደተናገር ነው እኛ ሙስሊም የሆነው በነገራችን ላይ ሊመስላችሁ ይችላል። እንዲህ እንደምታዩት በቃ እንትን አሉት መረዙትና አሰለሙት እንደሚባሉ አይደለም። እንደገና እንደው በቃ ሴትም እኮ አፍቅሮ ነው እንደሚባለውም አይደለም። ወይ ደግሞ በቃ ሲፈላሰፍ በቃ እረፍ እየተባለ አልሰማም ብሎ ስርስራችሁ ሄዶ በቃ አሰለሙት፣ እነዚህ የተረገሙት እንደተባለውም አይደለም። የመጀመሪያው በጣም ከባድ በጣም በጣም ስቃይ የሆነ ነገር አለ። እሱ ደግሞ ከክርስትና መውጣት ነው። ከልጅነታችን ጀምሮ ያደግንበት የለመድናቸው ናቸው። በጣም ብዙ ነገሮች አሉ። ያንን ያንን ህብረት ለቀን ስንወጣ እራሱ ብዙ የምናጠው ነገር አለ። ጓደኝነት፣ ቤተሰብ ብዙ ብዙ ነገር በጣም ብዙ ነገር የሚያሳምም ነገር አለው። ቀልድ አይደለም። ደግሞ ወደ እስልምና ደግሞ ለመግባት ራሱ ያለው ውሳኔ ምን ያህል ከባድ እንደሆነ ልነግራቸው አልችልም። ውስጣችሁ ወስኖ እራሱ ማለት ነው። ውስጣችሁ እኮ ወስኗል። ውስጣችሁ ሰልሟል። ግን ያችን ሸሃዳ ለመያዝ ያለው ስቃይ ያለው ስቃይ ይህ ቀል ልነግራችሁ አልችልም። እኔ ትዝ ይለኛል አዲስ ሸሃዳ ለመያዝ የወሰነች ጊዜ ምን ያህል እንደተሰቃየች። አመጠን አመጠን እኔ እንዴት እንዳማጥኩ በቃ ተገድጄ ነው። በቃ ይሄ ራሴ ራሴን አስገድደኝ ማለት ነው። በቃ ምክንያት አጣው ሸሃዳ ላለመያዝ ማለት ነው። እና ይህን ሁላ ነገር ይህን ሁላ ርቀት ተጉዘን የመጣ ነው። በቃ የዓለማቱን ጌታ እነ አብርሃም፣ እነ ይስሐቅ፣ እነ እስማኤል፣ እነ ያዕቆብ በብቸኝነት ሲያመልኩ ሲገዙት የነበረው ያ አምላክ የዓለማቱ ጌታ ሰማይን፣ ምድርን በሰማይ ውስጥ በምድር ውስጥ ያለውን ሁሉንም ነገር የፈጠረ የሚያስተነባብር በፈጣሪነቱ ላይ ፍጡርነት የሌለበት በሐያልነቱ ላይ እሱን የሚያዘው ሌላ አለቃ የሌለበት በጠባቂነቱ ላይ እንቅልፍ የሌለበት እንዴ ደከመኛ እንዴ ልረፍም አይል፣ በአንድነቱ ላይ ሁለትነትም ሶስትነት የሌለበት እሱ የሁሉም መጠጊያ መመኪያ የሆነ እሱ ሌላ የሚጠገው የሚመካ የሌለው ማለት ነው። ምሳሌ የሌለው እንዲህ ተብሎ የማይመሰለው የዓለማቱ ጌታ የአንድ ከጥንት የነበረ ወደፊትም የሚኖር ሁሉንም የፈጠረ አንድ አምላክ አለ። እሱ ደግሞ አላህ ይባላል። ከድሮ ጀምሮ ከጥንት ጀምሮ ነቢያቶች ሲገዙት ሲያመልኩት፣ ነቢያቶች ሲገደሉለት ሲሞቱለት፣ ስንት ርቀት ሲጓዙለት የነበረ የዚህ የዓለማቱ ጌታ ፍቅር ይዟቸው ስንት ዋጋ የከፈሉ፣ ስንት ዋጋ ከፍለው ለእኛ ያቀበሉን እሱን የዓለማቱን ጌታ ለመገዛት ብቻ ነው የሰለሙ። በቃ ልንገዛው ልናመልከው፣ ሌላ ነገር አይደለም። መገዛት በቃ እሱን ልንታዘዘው እኛ አላህን የፈጠረን ከአላህንን ከዛ አላህን እንገዛለን ለአላህንን ከዛ ከሞትንም በኋላ ደግሞ ወደ አላህ ነው የምንመለሰው። ከአላህ ለአላህ ወደ አላህ ነው። ለዚህ ብለን ሰልመናል። በመስለም ውስጥ ያለውን ሰላም እኔ እንግዲህ ይሁን አሞክሩት ነው ምለው። ወላሂ እንኳን ካፊሮች ወገኖቻችን ይቅርና በመስለም ውስጥ ያለውን ሰላም ሙስሊሞች እራሱ አያረዱትም። ያልሰለሙ ሰዎች ምን ያህል ማለት የብርሃንን ጥቅም የሚያውቀው በጨለመ ውስጥ የቆየ ብቻ ነው። ያው ብርሃን ውስጥ የነበረማ የብርሃንን ጥቅም እኮ አያውቅም። ግን በምን አይነት ጨለማ ውስጥ እንደነበርን በምን አይነት እንትን አስቸጋሪ ነገር ውስጥ እንዳለን እኛ ስለምናወቅ ስለምናስታውስ ያው የብርሃኗን ጥቅም እናውቃታለን። እና አልሀምድሊላሂ ሁላ ነገር አልፎ ዛሬ እዚህ ላይ ደርሰናል። አሁን ደግሞ ዋናው ትልቁ ነገር ላይ ነው። አሁን ይሄ